ሰላም ጤና ስልድ እንደምን ሰንብታችኋል? የተከበራችሁ ቤተሰቦቻችን አራት ሶስት ሶስት ከእናንተ ጋር አሁንም ቆይታ ሊያደረግ ከዚሁ ተገኝቷል። በአራት ሶስት ሶስት ማርኪዮን የሚልሻ የዩቲብ ገጻችን ሁልጊዜም የእኛ ዝግጅቶች መከታተል ይቻላል። በላይክ ሼር፣ እንደዚሁም ደግሞ ሰብስክራይብ በማድረግ የዚህ ቤተሰብ አባል እየሆናችሁ ስለሆነ ሁላችሁንም እናመሰግናለን። ከ23 ሺ በላይ ተከታዮች አፍርተናል። ከእናንተ ጋር በአጭር ጊዜ ውስጥ ከዚህም በላይ ቤተሰቦቻችን እንደምትሆኑ ተስፋ እናደርጋለን። ዛሬ እንደተለመደው የተለያዩ መረጃዎችን ይዘመትናል። በተለይ ከኢንተርናሽናል ብሬክ ጋር ተያይዞ ያሉ አንዳንድ ነጥቦች አሉ። ዛሬ ከምናነሳው አቤት ነጥብ መካከል የማንቸስተር ዩናይትድ ጉዳይ ነው በተለይ ቅርብ ጊዜ ማንቸስተር ዩናይትድ ማንሰራራት በብዙዎች ዘንድ ትኩረት እየሳበ ያለ ይመስላል። አምስት ጨዋታ በተከታታይ በጣም ፖዚቲቭ ውጤቶች ያመጣ ነው። ከሽንፈቶች ርቋል ማንቸስተር ዩናይትድ። ከኢንተርናሽናል ብሬክ መልስ ደግሞ በተለይ ቀጣይ ጨዋታዎች ለማንቸስተር ዩናይትድ ይበልጥ የሚመቹ ይመስላሉ፣ እና በቀጣይ ወደ ቶፕ ፎር፣ ወደ ቶፕ ስሪ፣ ወደ ቶፕ ቱ ለመጠጋት የሚያደርገው ጥረት ይሰምራል ተብሎ ነው የሚጠበቀው። በዚህ ሂደት ውስጥ ግን የማንቸስተር ዩናይትድ ስኬት በዚህ ወቅት እየተመለከትን ያለው

ከምን የመነጨ ነው የሚለውን ማየት አለብን። በተለይ ቡድኑ የለወጡ ቁልፍ ተጫዋቾች ጭምራሉ አሰልጣኝ ሩበን አሞሪም ታክቲካቸውን ተጫዋቾች ሞር አዳፕት እያደረጉ የመጡ ይመስላልና የወቅቱ የማንቸስተር ዩናይትድ ስኬት ሚስጥርን በስፋት ምንቃኝ ይሆናል። ከዛ ውጭ በቤንጃሚን ሼሽኮ በዩናይትድ በስፐርሱ ጨዋታ ጉዳት አስተናግዶ መውጣቱ ይታወሳል። አሁን ደግሞ በኢንተርናሽናል ብሬኩ ከስሎቬኒያ ብሔራዊ ቡድን ውጭ መሆኑ ተረጋግጧል። ምናልባት ከኢንተርናሽናል ብሬክ መልስም ከጉዳቱ ላይመለስ የሚችልበት እድል አለ። ዩናይትድ በዚህ ጊዜ አሰልጣኝ ሩበን አሙሪም ምን አይነት አጀስትመንት ይሰራሉ የሚለው በጉጉት የሚጠበቅ ነው የሚሆነው ጉዳይ። በእነዚህ ጉዳዮች ላይ ለመነጋገር ዛሬ በሮቴሽን በሮቴሽናችን መሰረት ማርቆስ ኤልያስና ዮናስ አዘን ቆይታ ከእናንተ ጋር የምናደርገው፣ እናንተም ጊዜያችሁን ሰታችሁ ጆሮአችሁን እንድታወሱን እጅግ በጣም በአክብሮት እንጋብዛለን። ማርክ፣ ኢንተርናሽናል ብሬክ የኖቬምበር የመጨረሻው በዚህ አመት ከወዲሁ ብዙ ፍራቻ አለ። በተለይ የፊፋ ቫይረስ ማንን ያጠቃል ከዚህ በኋላ የሚታይ ነው የሚሆነው ኢንተርናሽናል ብሬክ በፊት ግን ማንቸስተር ዩናይትድ በተለይ የቤንጃሚን ሼሽኮ ጉዳት በእርግጥ አጀማመሩ ጊዜ የሚፈልግ ይመስላል ግን ጉዳት አስተናግዷል። በአጠቃላይ ግን ባለፉት አምስት ጨዋታዎች ማንቸስተር ዩናይትድ በጣም ፖዚቲቭ፣ አሰልጣኝ ሩበን አሞሪም ለምን ጊዜ ሊሰጣቸው እንደሚገባ ን ዲዘርቭ እንደሚያደርጉ የሚያሳይ ጊዜ እያሳልፉ ያለ ይመስለኛልና ና በእነዚህ ጊዜያቶች በእነዚህ አምስት ጨዋታዎች ዩናይትዶች በዚህ ዓመት የተሻለ ውጤት፣ በቀጣይ ዓመት ደግሞ በጣም የተሻለ ከዛ ለሻምፒዮንሺፕ መፎካከር የሚያስችል ቡድን መገንባት እንደሚችሉ ፍንጭ እየሰጠ ያለ ይመስለኛልና። የሰሞኑ የማንቸስተር ዩናይትድ ስኬት አስገርመዋል። እንዴት አየውና ምንድን ነው ሚስጥሩ? ብዙ የሚያነጋግሩ ፖይንቶች አሉት ይመስለኛልና በነዚህ በእነዚህ ጉዳዮች ላይ መወያየት አለብን። ያ እንግዲህ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታ ያሸነፈበት ከዛ በኋላ ሊቨርፑልን ከአስር ዓመት በኋላ አንፊል ላይ ሄዶ ያሸነፈበት ጨዋታ መሆኑ ያለፈውን ወር ትኩረት እንዲስብ ያደርገዋል። እንግዲህ ለዛ ደግሞ ማሳያ አሰልጣኙም ብራያን ምቡሞም የወሩ ኮከብ አሰልጣኝና ኮከብ ተጫዋች ተብሎ መመረጣቸው ነው። ይሄ እንግዲህ ብዙም የተለመደ አይደለም። ማንቸስተር ዩናይትድ ከነበረበት የውጤት ማጣት ቀውስ አንጻር አንድ ያገኙት ፎርሙላ ያለ ይመስለኛል። አንደኛ ባለፈው ዓመት የነበረው ቡድን አንድ ላይ መዋሃዱ፣ አዳዲሶቹም ተጫዋቾች እየፈጠሩ ያሉ ተጽዕኖ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። በሌላ በኩል ደግሞ በዚህ በ በአማካይ አጥቂውና በአማካዮቹ መካከል ያለው ጋፕ፣ በአጥቂውና በአማካዩ መካከል ያለው ጋፕ በተከላካዩና በአማካዩ መካከል ያለው ጋፕ እንደ በፊቱ ሰፊ ያለው መሆኑና ካዜሜሮን የበለጠ በተወሰነ ጠባብ ስፔስ ውስጥ እንዲንቀሳቀስ እድል የሰጠው መሆኑ ምክንያት ተደርጎ ሊወሰድ ይችላል። ኳስ በያዘ ቁጥር የሚቀበለውም ተጫዋች እንዳለ ጥያቄ የሚነሳበት ጉዳይ አይደለም። አጋጣሚዎችን በሚገባ መጠቀም፣ ተነሳሽነታቸውን ከፍ ማድረጋቸው ለዛ ለዛ ያገዛቸው ይመስለኛል። በአጠቃላይ ከዚህ ቀደም ይነገሩ የነበሩ ነገሮች ነበሩ። ሲስተሙ ጥያቄ ይነሳበት ነበር አሁንም ሲስተሙ ያው ነው፣ ግን ደግሞ አሰልጣኝ ሮበን አሞሪም የሰጡት አንድ አስተያየት አሁን ተጫዋቾቹ ሲስተሙን በሚገባ ተግባራዊ ማድረግ ችለዋል፣ የውጤታማነታችን ሚስጥር ያ ነው የሚል አስተያየትን ሰጥቷል። ያው የዛ ነው ያህል ደግሞ በሁለት ተከታታይ ጨዋታዎች ከኖቲንጋም ፎረስትና አሁን ደግሞ በቅርቡ ከቶትናም ጋር ባደረገው ጨዋታ እየመራ ማግኘት ከነበረበት ስድስት ነጥብ ሁለቱን አሳክቶ አራቱን ጥሏል። እዛ ላይ ደግሞ ድክመቶች ያሉበት በአጠቃላይ ግን ካለፈው ዓመት ጋር ሲነጻጸር እንግዲህ አሰልጣኙም በቂ የቅድመ ውድድር ዘመን ዝግጅት ጊዜ አግኝተዋል። ከአንድ ካርሎስ ባሌባ በስተቀር አብዛኛዎቹን የሚፈልጓቸውን ተጫዋቾች አግኝተዋል። ግን ዝውውሩም ብልህ አልነበረም። ለምሳሌ ቤንጃሚን ሼሽኮ ከማምጣት ራስመስ ሆይ ሉንድን አስቀርቶ ወይንም ደግሞ በሌሎች አጥቂዎች እንደነ ጆሹዋ ዚርኪዚ ባሉ አይነት ተጫዋቾች በመጠቀም ለሼሽኮ የሚወጣውን ገንዘብ ለካርሎስ ባሌባ ማውጣትና ያንን ቦታ በሚገባ የሚሸፍን ተጫዋች ማምጣት ብቻ። ያ እንደዚህ አይነት ክፍተቶች አሉ እና ቅድሚያ ለየትኛው ተጫዋች መስጠት ያስፈልግ ነበር የሚለው ነገር ጥያቄ እንዲነሳበት ሆኗል። ዞሮ ዞሮ እንግዲህ ቡድኑ ከፍተኛ የሆነ መሻሻልን አሳይቷል። ምንም ጥያቄ የሚነሳበት ጉዳይ አይደለም። በሌላ በኩል ደግሞ በትልቁ ጠቅሞታል ብዬ ማስበው የዚህ የዩሮፓ ሊግ የፍጻሜ ጨዋታ ላይ በቶተናም ሲሸነፍ መቶ ሚሊዮን ፓውንድ አቷል። እሱ እርግማን ነው፣ ግን ደግሞ በአውሮፓ መድረክ ከ2015 አራት አስራ አምስት የውድድር ዘመን በኋላ ለመጀመሪያ ጊዜ አለመሳተፉ የጠቀመው ይመስለኛል። አሰልጣኙ አንድ የሚሰጡት አስተያየት አለ። ይሄ ሳምንቱን ሙሉ ረፍት አርገን መጫወታችን በቂ የልምምድ ጊዜ እንድናገኝ እድል ሰጥቶናል፣ በቂ የሪከቨሪ ጊዜ እድል ሰጥቶናል ይላሉና ያንንም በአግባቡ የተጠቀመ ይመስለኛል። ለማንቸስተር ዩናይትድ ከዚህ ጋር ተያይዞ በተለይ የሚነሱ ፖይንቶች አሉ። በተለይ በግል የተጫዋቾች ፐርፎርማንስ በጣም ኢምፕሩቭ እያደረገ ነው። በተለይ የማንቸስተር ዩናይትድ ተ ከዲቪድ ደሂያ መውጣት በኋላ የግብ ጠባቂ ጉዳይ ትልቅ ኮንሰርን ነው። በዩናይትድ ታሪክ ከዚህ ከአንድሪ ኦናና በፊት ማንቸስተር ዩናይትድ ትልቅ የግብ ጠባቂ ጥያቄ የነበረው ከ ከሀያ ከሀያ አምስት ዓመት በፊት ነው የማስታውሰው ማለት ነው በተለይ ፒተር ሽማይክል ከወጣ በኋላ ማሲሞ ታይቢ ና መጡ በጣሊያን ሴሪያ ታስታውሳለህ በጣም ታይቢ በጣም ቶፕ የሆነ ግብ ጠባቂ ነበር ልዩ መለያው በቱታ በቱታ የሚጫወው ግብ ጠባቂ የድሮ ስታይል ቶማስ ንኮኖ ምናምን ቅርብ ጊዜ እና ታይቢ ብዙ ተወርቶለት ነው የመጣው እና አልተሳካለትም። ራይመንድ ቫንደርሃው አይነት፣ ቦክሲች እንደዚህ ግብ ጠባቂዎች ነበሩ። እና ማርክ ቦዝኒች አውስትሬሊያ ከዛ የባርቴዝ መምጣት መጠኑ ያን ነገር ጥያቄዎች ቢኖርም ባርቴዝ ላይ ባርቴዝ ቶፕ በረኛ ነበር፣ ጥያቄ የለውም። ግን በፈረንሳይ እና በማንቸስተር ዩናይትድ የተለያየ ይለያያል። ሻምፒንስ ሊግ ላይ ሶስት የሚወቀስበት በተለይ ሮናልዶ ኦልትራፉር ላይ አትሪክ የሰራበት ጨዋታ ወቀሳዎች አሉ። አንዳንድ ጊዜያቶች ላይ ከትኩረት ማጣት አንጻር የሚሰራቸው ስህተቶች ነበሩ፣ ግን ዞሮ ዞሮ ግን ደረጃው ከፍ ያለ ነበረ። ከዛ በኋላ ደግሞ የቫንደርሳር መምጣት ዴቪድ ደያ በአስተማማኝ እጅ ነበር። ማንስተር ለሀያ አምስት ዓመታት እና ፒተር ሽማይክል ለዘጠኝ ዓመት ቫን ደር ሳር ስድስት ዓመት ደግሞ ከሁለት ሺህ አስር ጀምሮ አስራ ሁለት ዓመት እና እዛ ቦታ ላይ ማንቸስተር ዩናይትድ ያለመደው አይነት ክራይሲስ ውስጥ ነበር የገባው እና ለዚህ ኦናና መፍትሄ መሆን አልቻለም። በእርግጥ ኦናና ነው ችግሩ የሚለው እኔ አሁንም ጥያቄ አለ። ምክንያቱም ቴናክስ ያመጡት አያክስ የሚጫወትበት መንገድ ታስታውሳለ ተጫዋች እና በሱ ጥንካሬ ልክ ተጫወተዋለ። የኦናና ጥርጣሪ አለ። ኦናና ምናልባት ማንቸስተር ሲቲ ኤደርሰን ተክቶ የሲቲ ግብ ጠባቂ ቢሆን በተለይ ከፔፕ ጋር ወይም ኤደርሰን ያሳለፈውን አይነት ጊዜ በሲቲ ቢሆን ያሳለፈው ምናልባት የተለየ ናና ሆና ልና ተቆጣጥሮ ለሚጫወት ቡድን በቴን ሃግ ዘመን ይህን እንዲያመጡ ነበር የተቀጠሩት። ያ አልመጣም። ስለዚህ የሆና አለመሳካት ብዙ አላስገረመኝም፣ ከቡድን አጫወት ጋር ተያይዞ እና አልታር ባይንዲር መፍትሄ ሊሆን እንደማይችል አይተናል። አሁን ላመንስ መምጣት ገና ወደፊት ትልቅ ተስፋ ያለው ግብ ጠባቂ ነው የሚሆነው እንደ እንደዚህ እንደ ሲሞ ሚኞሌ ሊሆነ ይጨርሳሉ። ስ ኩርቷ ገና ቤልጅየም በታሪኳ ደግሞ በጣም ቶፕ ግብ ጠባቂዎች አሉ። አዲሱ ቲቦ ኩርቷ ነው እየተባለ ግን በኋላ ላይ ከጊዜ በጊዜ ሂደት ወደ የትኞቹ ይጠጋሉ እነ ፕሩዶም ወደ ና ቀድሞ በሚሚሼል ፋፍ አይነት ግብጠባቂዎች አፍራች ሀገር ነች። እና ከቤልጅየም ግብ ጠባቂ ስታመጣ የምጠብቀው የዛ አይነት ፐርፎርማንስ ነው። እና ይህ ግብጠባቂ ከአሁኑ አጀማመር አንዳንድ ወሳኝ ይመስለኛ። ማርክ በጣም አጀማመር ላይ ስኬት አማካል ሆነ በስተት የታጀበ ከሆነ ይዞ ሊከተል ይችላል። ቶሎ ደግሞ ጥሩ ከጀመርክ የራስ መተማመን ታገኛለን። አሁን ለምን ከዚህ ጋር ተያይዞ ጥሩ ጊዜ እያሳልፈ ይሄ ማንቸስተር ዩናይትድ። አሁን ፔናልቲ ሳጥን ውስጥ ድራማ የለም። ሁልጊዜ በየጨዋታው ድራማ አለ ማንቸስተር ዩናይትድ ሳጥን ውስጥ። በዚህ ዓመት እንኳን ያየር ባይንዲርም ኦናና በነበሩባቸው ጨዋታዎች እና ድራማ ቀንሷል በዚህ በተከላካይ በቦክስ ውስጥ እና የዚህ ግብ ጠባቂ ዝውውር በቀላል የሚታይ አይመስለኝም። እንዳውም ዳይሬክተሩ ጄሰን ዊልኮክስ ብሎ ነው። የኒውካስልና ኖርዊች ጨዋቱ ከአንድ ዓመት በላይ ነው ግብ ጠባቂ በአንትዌርፕ የተመላለሱ ሲከታተሉት የነበረውና ኳሊቲ እንዳለው እያየ ነው። ድራማ ቀንሷል። የሱ መምጣት ለማንቸስተር ዩናይትድ ማንሰራራት እንደ ምክንያት የሚቆጥሩት አሉ። ዲፌንስ ላይ በጣም የተሻሻሉት ጨዋቾች አሉ። ማጓየር ከነዛ ሁሉ አስቸጋሪ ጊዜያት በኋላ ምን ያህል የተጫዋች በማንችስተር ዩናይትድ ውስጥ እኔ የሚገባውን ክብር አግኝተዋል እያለ አስበው። ማጓየር የፈርጌታ ምን እየወከለ ያለ ትችቶቹን አስባቸው፣ በጣም ሞራል የሚሰብሩ ተመልሶ እግር ኳስ ኢቭን ለመጫወት ራሱ የማያስችሉ አይነት አጥንት የሚሰብሩ ትችቶች ያስተናግድ የነበረው እና አሁን ወደ ቀድሞ ብቃቱ ተመልሶ፣ እንደውም ሰሞኑን ፔፕ እኮ ከእሱ ጋር ተያዙ የሰጠው አስተያየት አለ እሱንም ልክ እንደ ኦናና ስናነሳ እኮ ድብር በፊት ምናል በስቶንስ ቦታ ማጓየር ቢሆን ያዘዋውሩ ፔፕ ምናልባት የተለየውን ማጓየር ልናይ እንችል ነበር የሚል ነገር አንስተን ነበረ እና ፔፕ በቢልድ አፕ ኦክት እንዴት አይነት ኳሊቲ እንዳለው መስመሮችን የሚሰብሩ ፓሶቹ ላይን ብሬኪንግ ፓሶች ያሉት የሚመቸ አይነት ተጫዋች ነው እና በጣም የሚመቸኝ ለአስፈር ሞ ፈልግ ነበር ብሏል። ማጓየርን ወደ ሲቲ ቢመጣ ምን ያህል ሊጠቅም ይችላል ነው ቢልዳፕ ላይ የሚጠቅም ል አሰልጣኙ ይህን ተጫዋች ይበልጥ ሞልደ ጆንስቶን ሲመጣ ስድስት ቁጥር ይጫወታል ብሎ ማንም አልጠበቅም እና ፔፕ ምን ሊያደርገው እንደሚችል አታውቅም። ኳሊቲ አለ፣ ያን ኳሊቲ ልምድ ሜዳ ላይ በተለያየ መንገድ ቨርሳቲሊቲን ጭምር ሊጫ የኔ አባባል ምንድን ነው ባህላዊ ለሚጫወት ቡድን የሚያስፈልገው የማል ተከላካይ ፈጣን መሆን አለበት። ፈጥነት የለውም እሱ። ማንቸስተር ዩናይትድ ከብሬንትፎርድ ጋር ባደረገው ጨዋታ የቲያጎን ጎል እናስታውሳለን። ኦፍሳይድ ትራፕ ለመስራት ሞከረ፣ ያ አልሆነም። ዞሮ ዞሮ የግብ ጠባቂው የሴሎመንስ ጉዳይ ትኩረት የሚስብ ነው። እንግዲህ የመጀመሪያ ጨዋታ ከሰንደርላንድ ጋር የተከናወነው ጨዋታ ነው። በክሊንሺት ነው የጀመረው ከማሲሞ ታይቪ በኋላ የመጀመሪያው በመጀመሪያው እለት ጨዋታ ወይም በዴቢው ጌም የጨዋታው ኮከብ ተብሎ መመረጡ ይታወቃል። ጥሩ ኳሶችን አድኗል። ከዛ ውጪ ምናልባት እንደ ቡድን ሊታይ ይችላል፣ ወይም በእሱ ምክንያት ሊሆን ይችላል። እርግጠኛ መሆን አይቻልም። እሱ መሰለፍ ከጀመረበት ጊዜ አንስቶ ያው ሰንደርላንድ ከ2015 17 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው ወደ ፕሪሚየር ሊግ የመጣው። ሌሎቹ ቡድኖች ግን ብራይተን ባለፉት ዓመታት ለማንቸስተር ዩናይትድ አስቸጋሪ እንደነበር ይታወቃል። በግብ ጠባቂ ስህተት ማንቸስተር ዩናይትድን ያሸንፍ የነበረ ቡድን የራሱ ጥንካሬ እንዳለው ሆኖ በተለይ ባለፈው ውድድር ዘመን ሶስት ለአንድ ባለቀው ጨዋታ ኦናና ሲሰራቸው የነበሩ ስህተቶች እሱን ለስንበት እንድዳረጉ ይታወቃል። ሊቨርፑልን ከአስር ዓመት በኋላ ሲያሸንፍ አንፊልድ ላይ በዛ ጩኸት፣ ሰንደርላንድ ካሸነፈ በኋላ ወደ አንፊልድ ነው። በዛ ጩኸት ምን ያህል ተቋቁሞ ቡድኑ አሸናፊ እንዲሆን ማድረጉ የሚታወቅ ነው። ከኖቲንጋም ፎረስት ጋር ባለፉት ጥቂት ዓመታት በተለይ በኑኖ ስፔሬንቶ ዛንቱ ዘመን ማንቸስተር ዩናይትድ ኖቲንጋም ፎረስትን ለማሸነፍ ሲቸገር እንደነበር ተመልክተናል። ባለፈው የድር ዘመን ከቶተናም ጋር በአራቱም የደርሶ መልስ ጨዋታዎች በሁለት የደርሶ መልስ የፕሪሚየር ሊግ አንድ ኢሮፓ ሊግ ከዛ ውጭ ደግሞ አንድ የካራባው ካፕ ጨዋታ ላይ ተሸንፏል። ሁለት እኩል ወጥቷል። ከምንም በላይ ግን አንድ ግብ ጠባቂ ሊያስተናግድ የሚገቡ ጎሎችን ነው እያስተናገደ ያለው። በእርሱ ስህተት ጎሎች እየተቆጠሩ አይደለም። ከምንም በላይ ደግሞ እሱ ጥሩ ሲሆን የትኛውም የተከላካይ መስመር በራስ የመተማመን ስሜቱ አሪፍ ይሆናልና አሁን ቅድም ስጠቅስ እንደነበረው በፍጹም ቅጣት ምት ክልል ውስጥ በማንቸስተር ዩናይትድ በኩል አሁን ባለው ሁኔታ ምንም አይነት ድራማዊ ክስተቶች፣ ሴሎመንስ ላይ ጣት እንዲቀሰሩ የሚያደርጉ ጥፋቶች ይሄ ግዙፉ ሜትር ከ93 የሚረዝመው የ23 ዓመት ቤልጅማዊ ግብ ጠባቂ ላይ አትመለከትምና? ማንቸስተር ዩናይትድ በግብ ጠባቂ ችግር ሌላ ስቃይ የስቃይ ጊዜ ውስጥ ይገባል ተብሎ ነበር። ግን ያ አለመሆኑ ዲፌንስ ብላ ማርከት አሉ የተሻለው ማቲስ ዴሊክት ዘንድሮ ባያክስ የምናውቀውን ዴሊክት እየሆነ በጣም ዋንድ ላንድ ገና ከመጀመሪያው ጨዋታ ጀምሮ እኔ ኢምፕሬስ አድርጎኛል። ኦልትራፉድ ላይ በተለይ ከዮኬሬስ ጋር የነበራቸው ፍልሚያ በበላይነት ነው የተወጣው እና ያንን ዴሊክት እያየው ነው ከኳስ ጋር በጣም ቤስትና የነበረው አየር ላይ በጣም ቶፕ የነበረ ጎል የሚያስቆጥር አያክሲ ያለ በርካታ ጎሎች አሉት። ማርክ ዱዌል ላይ በጣም ኳሊቲ ልቁ ኳሊቲ ነው እና የራስ መተማመኑ በጣም ዳብሯል። ለዩናይትድ አራት ነጥብ አስገኝተዋል። በቅርብ እንኳን ሁለቱ ተከላካዮች ማጎሮ አንፊል ላይ ጎል አስቆጥሯል። ዴሊክት የመጨረሻው ጨዋታ ባለቀ ሰዓት ነው ጎል ሁለቱም ደግሞ ጎሎቹን ያስቆጠሩበት ጊዜ በጣም ወሳኝ ሰዓት ላይ ያስቆጠሩት እና የሮ በጣም ሌላ ቶፕ ተከላካይ ነው ጥያቄ የለውም እና ከጀርባ የቡድን ስቴብል እየሆነ ይመጣ ይመስላል። ማንቸስተር ዩናይትድ ጀርባ በፋውንዴሽኑ ስቴብል ከሆነ ከፊት ያለው እየተዛ ያ ነገር ይተላለፋል ወደ ሚድፊልዱ፣ ወደ ማጥቃቱ የሚተላለፍ ይመስለኛል። ያውም ሊዛንድሮ ማርቲኔዝን አልያዘም እስካሁን ኦፍኮርስ እና ስትመለከት በደንብ ፋውንዴሽኑ የማንቸስተር ዩናይትድ አሁን ጀርባ በቀላሉ እንደ ከዚህ ቀደሙ አንዳንድ ጊዜ አስቂኝ አንዳንድ ጊዜ የሚያበሳጩ ጎሎች የሚያስተናግድ አይነት ቡድን አለ ማንቸስተር ዩናይትድ። እና በግል ኢንዲቪጁዋል ፐርፎርማንሳቸው የተሻሻሉ ጨዋቾን ያልኩ ሴላምን አሁን ዴሊክት አለ፣ ንቦሞ ነው ሌላው። ይሞ በጣም አስገርሞኛል። ማርክ በአስራ ሁለት ጨዋታ ስድስት ጎል፣ ማጥቃቱ ላይ ሙሉ ኃላፊነት ወስዷል። የተጫዋጅ የማንስተር ዩናይትድ መሪ ሆኗል። ደንብ ነው ቶሎ አዳፕት ያደረገው እና አጠቃላይ የነዚህ እነዚህ ተጫዋቾች ፐርፎርማንስ ማደግ ለማንቸስተር ዩናይትድ መሻሻል ትልቅ አስተዋጽኦ ያደረገ ይመስለኛል ምናልባት ማቴዎስ ኩኛ ጎል አስቆጥሯል ምንም ሜዳ ላይ የምታየው እንቅስቃሴ አስከፊ አይደለም ግን ከዚህ በላይ ከማቴዎስ ኩኛ ማንቸስተር ዩናይትድ የሚጠብቅ መጠበቅ ያለበት ይመስለኛል የእሱን ኳሊቲ በጣም ወሳኝነት አለው ምክንያቱም ማንቸስተር ዩናይትድ መሀል ላይ ሁለት የመሀል አማካዮች ነው ያሉት ካዜሜሮ እና ብሩኖ ፈርናንዴዝ ስለዚህ ከሁለቱ አስር ቁጥሮች መካከል አንደኛ ወደኋላ ተመልሶ ኳስ መቀበል አለበት ኳስ ይቀበል። ደግሞ ይሄ ተጫዋች የተሻለ ነው። የኔይማር አይነት ኳሊቲ አለ። ኳስ ድሪብል እያደረገ ሲሄድ እጅ በጣም ድንቅ ነው። በጠባብ ስፔሶች ውስጥ ፊንታ መስራት ይችላል። ከሳጥኖች ይመታል፣ ከሳጥን ውጭ ይመጣል። ግን ውጤታማ እንዳይሆን አንደኛው ምክንያት የሚሆነው ረዥም ኳስ ድሪቭል አድርጎ ከሄደ በኋላ ሹት በሚመታበት ቦታ ላይ ሲደርስ የመዳከም ስሜት እግሩ ዝሎ ነው የሚቀርበው። ከአርሰናል ጋር የተከናወነ የመጀመሪያ ጨዋታ ላይ እናስታውሳለን። ከዛ ውጭ የራስ ወዳድነት በተወሰነ መልኩ የሚያጠቃው አይነት ተጫዋች ነው። ብራይተን ላይ ነው የመጀመሪያ ጎሉንም ብቸኛን ጎሉን ማስቆጠር የቻለው እና በዛ ጨዋታ ላይ ብቸኛውን ጎል እንዴት አስቆጠር ያለ እንደሆነ እዛ አካባቢ የተጨራረፉ ኳሶችን ነው ያገኘው። ብዙም ጉልበት አላወጣም። ጨዋታው ገና 15 ደቂቃም ሀያ ደቂቃም አልሞላም እና በትኩስ ጉልበት ላይ ሆኖ ነው ያን ያደረገው። ግን ደግሞ ማንቸስተር ዩናይትድ ላለበት የመሃል ሜዳ ክፍተት የዚህ ተጫዋች መምጣት እጅግ በጣም አስፈላጊ ነው። ቡድኑ ኳስ ሲያጣ ወደኋላ ተመልሶ ሁለቱን አማካዮችን ያግዛል። በ አጥቂዎቹና በአማካዮቹ መካከል እንደ ድልድይ ሆኖ የሚያገለግልም ተጫዋች ነውና፣ ለቡድኑም ክሬቲቪቲ ይጨምራል። ቡድኑ በሚፈልገው ሰዓት ላይ ይደርሳል። ቡድኑ ውጤት ማስጠበቅ ሲፈልግ እንዲህ አይነት ኳስ ይዘው የሚቆዩ ተጫዋቾች ድሪቪል እያደረጉ ወደ ማዕዘን ምት እየወሰዱ እዛ አካባቢ የተወሰነ ሰዓት የሚወስዱ ተጫዋቾች አስፈላጊ ናቸው እና ለእኔ በጣም ምርጥ ግዢ ነው። የእርሱና የብራያን ምቤሞ ከዚህ በላይ ደግሞ የምናውቀው ማቴዎስ ኩኛ ማየት ስንጀምር አሁን ያልከው ኮኔክሽን በለማጥቃቱ ላይ በዛ ልክ አሁን ገና ትንሽ ጊዜ የወሰደ ይመስለኛል፣ ግን ፖቴንሻሉ አለ። ቲሙ ደግሞ በተለይ ስቴብል የሆነ የተረጋጋ የራስ መተማመኑ በሙሉ እየዳበረ ሲሄድ የማቴዎስ ኩኛን ኳሊቲ ወደማየት የሚቻል ይመስለኛል ግን የእነዚህ ሶስት ተጫዋቾች ያህል ተጽዕኖ አ በተለይ በጣም ግዙፍ ተጽዕኖ እያሳረፈ ነው። አሁን ያነሳ ናቸው ዴሊክት፣ የግዢ ነው ግን በጣም ቶፕ ሆናል። ግብ ጠባቂው ለእኔ በጣም ጥሩ ነው። ምናልባት እንደ ጥያቄ ሊነሳ የሚችለውን ኤንድ ፕሮዳክት ላይ የቤንጃሚን ሼሽኮ ይመስለኛል። ቅድም ያነሳው ነገር አለ የግዢው የወጣበት ገንዘብ ዴስፐሬት አይነት ግዢ ነው የሚመስለው ልክ አንዳንድ ግዢዎች አሁን ኒውካስልን ብትወስድ ሼሽኮን ይወስዳል ሊገዛ ነው ሲባል የነበረው ኒውካስል ነው ማለት ግን ቮልትማደን ገዙ። ቮልትማደን በጣም ሴንት ጄምስ ፓርክ ላይ ኦልሞስት አሁን የአሌክሳንደር ኢዛክን ያህል ባይሆንም ግን ለጊዜው መፍትሄ እንደሆነ በደንብ እያየን በአምስት ተከታታይ ጨዋታዎች በሴንት ጄምስ ፓርክ ጎል በማስቆጠር የነ ሌስ ፈርዲናንድን፣ የነ ማይክል ኦወንን፣ የነ አለን ሽረርን አንዲ ኮል ጭምርና አንዲ ኮል ጭምር ይህንን ስታይ የሼሽኮ ግዢ ላይ እኔ አሁን በጣም ጥያቄ ከከ አንዳንድ የሼሽኮ ፓርክ ፒክቸሮች ላይ ልምድ ሜዳ ላይ የማየው ሸሽኩ እንዳለ መሬት ነክቶ አይቼው አላውቅም። ፒክቸሮቹ እንዳለ አየር ላይ ሰማይ ላይ ጨዋታ ላይ ፎቶ ላይ ትሬኒንግ ሜዳ ላይ ሜዳ ላይ አላየሁም መሬት ላይ ሜዳ ላይ እና ልምድ ላይ ሊሆን የሸሽኩ ፒክቸር ካየሁ ይበቃ በጣም በጣም በሱፐርማን ወይ ስፓይደርማን ነው ይመስል፣ ግን ዋና ጨዋታ ላይ ገና ብዙ እንደሚቀረበትና ጭራሽ ተጎድቷል። አሁን አሁን አሰልጣኝ ሩበን አሞሪ ምናልባት የዚህ ተጫዋች ጉዳት ማርክ እንደውም ለማንቸስተር ዩናይትድ እንደ ብሌሲንግ ሊሆን ይችላል። አሰልጣኙ ሌላ መፍትሄ፣ ሌላ አጀስትመንት ሲሰሩ ሌላ ፎርሙላ ሊያገኙ ይችላሉ። አሁን ሼሽኮ ከሌለ ምን ሊያደርጉ ይችላሉ? አንደኛው እንግዲህ ከኢንተርናሽናል ብሬክ መልስ የሚጠበቅ ይመስለኛል። አማራጮች አሏቸው። ለምሳሌ አንፊልድ ላይ ማንቸስተር ዩናይትዱ ለላንድ ባሸነፈ ጨዋታ ያለ እሱ ነው የገቡት። የመጀመሪያ ተመራጭ የነበረው የሜሰን ማውንት ነው። ያን ጊዜ እንግዲህ ምክንያት ነበራቸው። ኢብራሂም አኮናቴ እና ቨርጅል ቫንዳይክ በአየር ላይ ኳስ ፍለም የበላይነትን ይወስዳሉ። ስለዚህ እነሱ የበላይነትን የሚወስዱበት የአየር ላይ ኳስ ሁለተኛ ኳስ ሌሎች ተጫዋቾች እንዲያገኙ በሚል ነው ሰርቶላችኋል። ፎርሙላው እስከ አቻነቱ ጎል ድረስ ማንቸስተር ዩናይትድ በሊቨርፑል ላይ ታክቲካዊ በላይነት እንደነበረው ሁላችን የምናስታውስ እውነታ ነውና ሌሎች የመሰለፍ እድል ያላገኙ ተጫዋቾች አሉ። እንደ ጆሹዋ ዚርክዜ አይነት ተጫዋቾች እያኮረፉ ያሉ በጥር ወር የዝውውር መስኮት ከቡድኑ ጋር ሊለያዩ እንደሚችሉ ዜና እየወጡባቸው የሚገኙ ተጫዋቾች ናቸውና ለእነሱም፣ ለሜሰን ማውንት ከዛ ውጭ ለብሪያን ምቤሞ እድል ይሰጣል። በቶተንሃም ጨዋታ የመጀመሪያ ተመራጭ አልነበረም። 58ኛው ደቂቃ ላይ ማቲያስ ኩኛን ቀይሮ የገባ ተጫዋች ነውና ያው ተጎድቷል። በዛ ጨዋታ ላይ ማንቸስተር ዩናይትድን በአስር ተጫዋቾች ነው የጨረሰው አምስት ተጫዋቾች ተቀይረው ከገቡ በኋላ ስለሆነ ሌላ ተጨማሪ ተጫዋች አልነበራቸውም። አሰልጣኙና ለእኔ በአስረኛ ዘጠኝ ቁጥር እንዲጫወቱ እድል ይሰጣቸዋል ብዬ ያስባል። እንግዲህ በቀጣይ ከአንድ ወር ከምናምን በኋላ የአፍሪካ ዋንጫ ይጀምራል በሞሮኮ አስተናጋጅነት፣ የዛን ጊዜ ብሪያን ቦሞንድ አገልግሎት አያገኙ። ፈርጉሰን በአንድ አጋጣሚ ከአፍሪካ ተጫዋቾች ማዘወር አቁሞ ነበር። ከጀምባ ጀምባ ክዊንተን ፎርቹን በኋላ ብዙ የአፍሪካ ተጫዋች አላየን በማንስተር ዩናይትድ ውስጥ። እና አሁን የዚህ ተጫዋች ወደ አፍሪካ ዋንጫ መሄድ ቡድን ምን ያህል ይጎዷል አሁን እያሳየ ካለው ፐርፎርማንስ አንፃር መጠነኛ ለማንስተር ዩናይትድ ደጋፊዎች ኮንሰርን የሚሆን ይመስለኛል፣ እያሳለፈ ካለው ጊዜ አንጻር። ከዛ ውጭ ግን ባለፉት ተከታታይ አምስት ጨዋታዎች ያሳየው ማንስተር ዩናይትድ ኢምፕሩቭመንት ብዙ ነገሮች አንስተን እንድትወያይ የሚያደርግ ይመስለኛል። እንዳልከው በተለይ አሰልጣኙ ታክቲኩ ላይ ሪጅድ ነበሩ። ብዙዎች የፐንዲቶች የቀድሞ የማንቸስተር ዩናይትድ ተጫዋቾች ሲስተሙ ካልሰራ አንድ አይነት ኤክስፐሪመንት እየሰራ የተለየ ውጤት መጠበቅ አይነት ሆኖባቸዋል እያሉ ይተቻቸው ነበርና አሰልጣኙ ግን በዚህ ረገድ የፕራግማቲዝም አላሳዩ። ማርክ በዚህ በጨዋታቸው እምነት አላቸው። ቴናግ ታስታውሳለህ መጡ፣ ሁለተኛው ጨዋታ ላይ የቀየሩት በብሬንትፎርድ አራት ለባዶ ከተሸነፉ በኋላ ኦልሞስት የምናውቃቸውን ቴናግ አር ለሚያየ ነው አሁን ግን አሞሪ ሞር ምናልባት ትንሽ የተለወጠው ብዙ የኳስ ቁጥር ድርሻ አይወስዱም። በጣም ለመልሶ ማጥቃት ቅርብ የሆነ ቡድን ሆኗል። ልክ የኦሊ አይነት በጣም በተጋጣሚ በፔስ የሚዘርር አይነት ቡድን እየተመለከተን ያለ ነው እና ዩናይትድ ምናልባት የኢንተርናሽናል ብሬክ ማርክ ሞመንተም ለማንቸስተር ዩናይትድ ሁለት ተከታታይ ጨዋታ ነጥቦች ጥሏል እየመራ ብዙ ያነሳናቸው ነገሮች አሉ። በተለይ ዩናይትድ ጌም ኮንትሮል የሚሆኑ አማካዮች ብዙ የሉትም እያለን ነበረ። ያ ምናልባት በመጠኑ የጎዳቸው ይመስለኛል። አሁን የሚድፊልደሮቹ ፕሮፋይል ስትመለከት ለተለያየ አይነት አጫወት የሚሆኑ ሚድፊልደሮች ታያለህ። ለምሳሌ የብሩኖ ትራንሽን ላይ በጣም ፋስት ነው፣ ጎላ ያስቆጥርልሃል። ካሴሚሮ ልትከላከ ክፍሉ ሴኪሪቲ ይሰጣል። ግን ጌም ኮንትሮል ለማድረግ የሚያስችል የሚድፊልድ ፕሮፋይል ምናልባት ኮቢ ማይኑ ለዚህ ይመቻል። እርግጠኛ አለ ሲስተሙ ሶስት ሚድፊልድ ስ ጨዋቱ ነ ፍሎሪሽ የሚያደርገው ና ምናልባት ትልቁ ጥያቄ አሁን ያልኩ የጌም ኮንትሮል ይመስለኛል። ያ ኳሊቲ ቢኖር ማንቸስተር ዩናይትድ በሁለቱ ጨዋታዎች ስድስት ነጥቦች ይዞ መውጣት የሚችልበት እድል የነበረ ይመስለኛል። ና ወርኪንግ ፕሮግሬስ በመሻሻል ላይ ያለ ቡድን ፍጹም አይደለም፣ ግን በጣም ብዙ ፖዚቲቭ ሳይኖች አሉ በሩበን አሞሪ ቡድን ውስጥ አሁን በደረጃ ስንጠረዙ ቅርብ ናቸው። ለቶፕ ፎር በጣም ቅርብ ነው። ለሁለተኛው ማንቸስተር ሲቲ ቅርብ ነው። በአራት ነጥብ ነው ዝቅ ብላ ያለው። ይህን ስትመለከት ማንቸስተር ዩናይትድን አሁን በዚህ ሰዓት እዚህ ቦታ ብዙዎች እናገኛለን ብሎ ይጠብቁ አልመሰለኝም። ስለዚህ በጣም ጥሩ ጊዜ ላይ ነው ያለው። ከዩናይትድ ጋር ተያይዞ በተለይ ሰሞነኛው መሻሻል በእናንተ በአድማጮች ዘንድ ምን ስሜት ፈጠረ? ምንድን ነው ቁልፉ? ስጋት ሳላቸው የዩናይትድ ደጋፊዎች የቡድን ወደኋላ ሪግሬስ ያደርጋል ወይስ ፕሮግሬስ ያደርጋል የሚለው ትልቁ ጥያቄ ይመስለኛልና በዩቱብ ገጻችን ማርኪዮኒ ሚሊሻ፣ ሰብስክራይብ ላይክ፣ ሼር እያደረጋችሁ እንደዚሁ እየተሳተፋችሁ ቆይታ እንድታደርጉ በዚህ አጋጣሚ ነው ለመጋበዝ የምንፈልገው። ከብሬኩም በኋላ ማርክ ምናልባት ማንቸስተር ዩናይትድ ረዥም ዊኒንግ ስትሪክ መፍጠር የሚችል ወይም ደግሞ ተከታታይ ድሎች እንዲያደርግ የሚያስችለው ፊክስቸር ይመስለኛልኤቨርተን ነው ቀጣይ ተጋጣሚበወረቀት ደረጃ ስታየ አሁን ካለው መሻሻል አንጻር ምናልባት ዩናይትድ ሶስት አራት ጨዋታ የሚያሸንፍበት እድል ሊኖር ይችላል ያ የዩናይትድ ደጋፊም ጸጉሩን ሊስታክል የሚችልበት እድል ያለ ይመስለኛልማንቸስተር ዩናይትድ ከኤቨርተን ጋር የመጀመሪያ ጨዋታውን የሚያከናውነው ከኢንተርናሽናል ብሬክ መልስ ከዛ በኋላ ትንሽ ጠንካራ ያለ ጨዋታ ይመስላል ከክሪስታል ፓላስ ጋር ከሜዳ ውጭ ከዛ ከዌስታም፣ ዩናይትድ፣ ወልቭስ፣ ቦርንመዝ፣ አስቶን ቪላ፣ ኒኳስል ዩናይትድ እያለ ይቀጥላል። ስለዚህ ይበልጥ ማንቸስተር ዩናይትድ ምን ያህል ተሻሽሏል የሚሉትን ከብሬኩ መልስ በደንብ የምናየው ይሆናል። ቆይታችሁ ከእኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ማርቆስ ኤልያስ እና ዮናስ አዘዘ ነበረን። የአራት ሶስት ሶስት የዩቱብ ገጻችንን እንደዚሁ መከተል አትዘንጉ፣ በተለይ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አራት ሶስት ሶስት ማርክ የሆን የሚሊሻ የእናንተ የዘወትር የመረጃ ምንጭ ነው። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ማርቆስ ኤልያስ እና ዮናስ አዘዘ ነበርን ነበረን።